ተኝታለች ሳምሬ፣ አረብሻትን ብዬኔ መጣሁት ቁጭ በላልኩት። ልጄ ነው እንግዲህ ልጄ ነው። እንዴት ነው ብላችሁ እንደዚህ ዓይነት ነገር የምታስቡት? እንዴት ብላችሁ ነው እንደዚህ እኔ በልጄ ምጨክን ይመስላችኋል? ምን ያህል ጨካኝ ቢሆን ልጆችን አለማየት የልጅ ልጆችን አለማየት ምንድን ነው ችግሩ ብላችሁ እናንተ አንድ ቀን ይሄን ጠይቃችሁኛል? ጠይቃችሁኛል? መሳደብ መብታችሁ ነው አስቴት እኔ ላይ ግን የደረሰው ይሄ ነው። እኔ ጂጂ ኪያ የደረሰው ይሄ ነው ያ እሷም አመሉን ታውቅ ይሆን አላውቅም። በንጋታው መሄድ አለብኝ አለች። በቃ መሄድ አለብን መሄድ ሳልነግራት እኔ ናት ይንገራት ማን ይንገራት ብዬሽ ናት ይነገርካት እንዴ ስለዚህ፣ ኧረ፣ እንዴ ምን ብዬ ነው የምነግራት አለ። ኦኬ ምንድነው መጨረሻችን? ምንድነው መጨረሻችን? ምንድነው የሚሆነው መጨረሻ ልጄንም ወስዶ አሰድቡኝ ምንድን ነው የፈለገው? እኔና እኔ እና አንድ እግዚአብሔር እዚህች ቤት ያለው ይሄ ቤት ነው። እኔ ይሄ ቤት አልወደውም በነገራችን ላይ፣ በጣም ብዙ ፈተና ይችበታል። የማይለቀኝም ቤት ይሄ ነው። ሬሳም የሚወጣው እዚህ ነው ብዬሽ ነው በስር የነበረች ስትል ስናገር የልጇን ገበና አልደብቅም። ይኸው ታዲያ የሰው ልጅ ገበና እየተናገርኩኝ የልጄን ምን እንዴት አርገን የምደብቀው እኔ እኮ ግራ እኮ ነው የሚገባኝ። ይህ ሁሉ ህዝብ እኮ እኔ ግን አላውቅም። ምክንያቱም አምናት ነበረ ልጅ ከምናውራው አብረን ትዌንቲ ፎር አወርስ ስለምንሆን ነው። ስለዚህ አምናት ነበር። እኔ እኮ በሷ ነው ብልጠት የተማርኩት ለካ አሁን ቅርብ ልትሆንኩት ያወራውን በሙሉ ሰው አልቀበልም። በጣም ሰው ምናነ ጋዚ ነው የቀደኩት። እንዴት ልጅ ተዋሸረች ይልማል ለካ ኢትዮጵያ ባንዳሉ ውሸታም ነው። ይህን ነገር የተናገርኩት ለማን የተናገርኩት ነርት እኔ ላይ ምን እንዳደረግ ቁጭ ብለን እዚህ ጋ ቁጭ ብለን እኔ እዚህ ጋ ዶሮ ወጥ እየሰራሁ እሱ መኝታ ቤት ፊልዮ ነፍሰ ጡር ሆና ምን እንዳደረግ እኔና አንተ እግዚአብሔር ና ይህን ደግሞ ኩዊሊያ ታውቃለች፣ ሰብለ ካናዳ ይህንን ደግሞ እዚህ የምትኖረው ታቋለች። ለቅርብ ጓደኞች እንዲሁም ደግሞ መጀመሪያ ወጡን ትቼ ሻሻ አስራ እስከናወጤ ልጅ ጋር ነው የሄድኩት። ህልም እስከሚመስለኝ ድረስ ህልም እስከሚመስለኝ ድረስ ራሴ እስከማየው ድረስ ሴትነቴን እስከምጠላው ድረስ ብናገር ነገርኛ። እውነት ቤት ውስጥ የተደረገ ነገር ነው? እውነት አንተ ጤነኛ ሆነ ያንን ነገር ያደረግከው እኔ ላይ ምን ያምሮ ነው? ከልጅ የበለጠ እኔ ከልጅ የበለጠ እኔ ገላ ያማረ ከልጅ የበለጠ ኩንጅና ያማረ ምን ፈልገ ነው? ጠጥፈ ና ምን ቤታችን ጠጣ ላው የምትወስደው መድኃኒት እኔ ለማውራት እራሱ ግራ እስከም አሁን ራሱ አውራው እንደታመን አይደለም አንድ ፈጣሪ አንድ መድኃኒት ያለውነ የሚያምነው ጌታ የሱስ ክርስቶስ ነው። ግን ምንም አላደረኩም ማታ ቁጭ ልክ ነህ ፖሊስ ጣቢያ ለመሄድ፣ ልክ ነህ ፖሊስ ጣቢያ ሄጅ የተደፍር ያለው አለ። ማለቴ ልክ ልክ ነህ ልክ ነህ ልክ ግን ምን ብዬ ነው የማወራው? ምን ብዬ ነው የምናገረው? ለማን ስለምናገረው? ምናገረው ለልጄ ብቻ ነው የነገሩት። እኔ ልጄ ነው ምስክር የሚሆነው፣ ልጄ ነው ምስክር የሚሆነው። ይህንን ነገር ሌሎቹም ሰዎች ያውቃሉ፣ ጓደኞች ያውቃሉ። ቅብር ብዬ የምላቸው እውነት ህልም ነው ህልም ነው። ይቺ ጌልቲ ባል ልጅ ነፍሰ ጡር ሆና ልጅ አልጋ ላይ አርግዛ ተኝታ አንተ እዚህ ላይ ሱሪን ከፍትን ምን እንዳሳያኝ እ ያንተን ገበናህን ማውጣት ፈልጋል። ይህ ለልጅ ይቀመጽ ለወለድከው ልጅ ላሳደጉ ቤተሰቦች ለነዛ ለጫዋቹ ይቀመጽ። አማራነ፣ ትግሬነ፣ ኦሮሞና አይደለም የዘር ጉዳይ አይደለም የራሱ ደም። ግን ያደረግከውን ነገር ይወራል፣ ሀገር ይስማለን። ዶሮ እየሰራሁኝ

ራሴን ማየው አንችን ማየው ምን ተልእኮብኝ የመጣው ምን ወደ ውስጥ ነው የገባ ምን ሰይጣን ነው ቤታችን ውስጥ የገባው? ምንድን ነው ምን እየተደረገ ነው ያለው ምን እየተሰራ ነው ያለው ኦኬ እሶች አይደለም አይደለም አይደለም እሶች አይደለም ሌላውን እናውጣው እንዲ ኔክስቱን ተከታዩን ላውጣው ተከታዩን ላውጣው ለፊሎና ለአዳሚ ክምትላቸው አባታችሁ አያሳችሁላት ያደረገው ይህንን ነው። መሄድ ካለብኝ መንግስት ጋር መቅሰስ ካለብኝ እኔ ነው የሚሄደው ጓደኛ የነገርኩትን ነግርናቸኋለ። ልጅ ምንጋ ትወልዳለች ወይ ማለት ነው። ለጓደኛ እስተስ ኖርማል

በአጠቃላይ ማለት ነው። ከተናገርሽ ነገር ሲጀምር ሳምሪ በነዚህ በነዚህ አይነት ምክንያት ነው ወጣችሁ ላልሽው ማለት ነው። እኔ እንኳን አንቺ የደገምሽ የተናገርሽውን ቃል መድገም አልፈልግም። ምክንያቱም በጣም ባለጌ ባለጌ ቃል ስለሆኑ ማለት ነው። በነዚህ በነዚህ አይነት ምክንያት ነው ወጣችሁ ላልሽው ማለት ነው። ሲጀምር በእንደሱ አይነት ምክንያት እንዳልወጣሁ አንቺ ልቦናሽም ህሊናሽም ያውቀዋል። አንቺ ነበርሽ እናትሽ አይደለውም። ዩትዩብ ገባሽ ቤት ውስጥ ሲኖረን ሞር ተግባባን ሞር አንድ ላይ የመሆን አላማ ነበረን። ከዛ አንድ ላይ ያው ተፋቀረን አንድ ላይ ሆነን እንዳያችሁት ያው እዚህ ደረጃ ደረሰን። ግን የዛን እኔጋ ከመግባቷ በፊት ሳምሪ ሌላም ሰው ጋር ሱ ስትፈልግ ነበር ለመሄድ ሌላ ሰው ከጀርመኑ ልትወጣውላ ሀሳቡላ ነበራት በምታማቅረኝ ሰዓት እና የተፈጠረው ሁኔታ እንደዛ ነበር። እኔጋ እንዳጋጣሚ እግዚአብሔር ከኔጋ አገናኛት እንጂ ከኔጋ ባትገናኝ ሌላም ሰው አጋጥሟት ወይ ሌላም ሰው ሴቶችን አጋጥሟት ምናልባት ወታ ከዛ በኋላ ህይወቷን ልትመራ የምትችልበት መንገድ ነበር። እና ያጋጣሚ የሆነው ግን ከኔ ጋር እግዚአብሔር ፈቅዶ ተገናኘን ማለት ነው። እኔን ተሳድበሻል፣ ልጆቼን ተሳድበሻል፣ ተሳድበሻል፣ እኔን ተሳድበሻል፣ ልጆቼን ተሳድበሻል፣ ሳምሪንም ተሳድበሻል። ያው እናትሽ ናት ግን ምንም እናትሽ ስለሆነች አንቺ ለምን እሷን ሰድብሻት ብዬ መከራከር የምችለው ነገር የለም። ግን አንቺ ያያሹ ነገር የሰው ልጅ ዝም ሲልሽ ሲታገስሽ ሊገባሽ ይገባ ነበር። ምንም አይነት ትዕግስት ለአንቺ መስሎ አይታይሽም፣ አይገባሽም። እና እኔ የመጨረሻ ትዕግስቴ፣ ከዚህ በላይ አንቺን የምታገስበት ነገር የለም። ለምን ከአሁን ከአሁን የሰው ልጅ ሰባት ዓመት ታግሰው ምንም የማይስተካከል ከሆነ አሁንም ፀጥ ብለሽ ከመቀጠል ውጭ ምንም የምትፈጥሩ ነገር ስለሌለ፣ የምታቆሚ ነገር ስለሌለ የተረዳሁት ነገር አሁን ፈርቼ መስሎ ከተሰማሽ እንግዲህ በተግባር አሳይሻለሁ። አንቺም የምታረጊው ነገር ከዚህ በኋላ የፈለግሽው ነገር ማለት ትችያለሽ። እኔም ዝግጁ ነኝ፣ አንቺም ቀጤበት። ከዚህ በኋላ ግን ሰሜን ጠርተሽ እንዳትሳደቢ አስጠነቀቅሻለው። አሁን እስከ ዛሬ እንደተሳደብሽው፣ አሁንም ትላንትም እንደተሳደብሽው ቀጥታ ምላሽሽን ከኔ ጋር በህግ እንጨርሰዋለን ማለት ነው። ለምን ከዚህ በላይ ልታገሰሽ አልችልም ማለት ነው። ቤተሰብን ትሳድበሻል በጣም ታግሼ በጣም ምንም አይነት ምላሽ ሳልመልስ እስካሁን ዝም ብዬ ህይወቴን ስኖር ነበር። ካሁን ካሁን ይሻሻላል ነገሮቹ ይቀየራሉ ሁሉ ነገር በትግስት ነበር ታሳልፎ የነበረው። እናም ለአንዴና ለመጨረሻ ጊዜ አሁን በዛሬ ቪዲዮ እናገራለሁ። እስከዛሬ በህይወቴ በኖርኩበት ጊዜ ከሳምሪ ጋር መኖር ከጀመርኩበት ጊዜ ጀምሮ በጣም ብዙ አይነት ስድቦች፣ በጣም ብዙ አይነት ዛቻዎች፣ በጣም ብዙ አይነት የጥላቻ በቃ ብዙ አይነት ነገር ያልደረሰብኝ ነገር የለም። ያንን ነገር እናትናት ብዬ በጣም ታግሼ በጣም በትግስት አሳልፌ እስከ ዛሬው ሰባተኛ ዓመታችን ድረስ ይሄ ነገር ሊቆም አልቻለም። እናም ይሄ ሰባት ዓመቱን ሙሉ እስከዛሬ ዛሬ ያለምንም ማቋረጥ ስሰደብ፣ በጥላቻ ቤተሰቦቼ ሳይቀር ሁሉም ከኔ የነበሩ ሰዎች በአጠቃላይ እስከ ቤተሰብ እስከ እናቴ ጭምር ስሰደብበት የነበርኩበት ዋነኛ እና ዋነኛ ምክንያት እኔና ሳምሪ አንድ ላይ ስለሆነን በጣም ብዙ አይነት ስድቦች ደርሶብናል። ሳምሪም ተሰድባለች፣ እኔም ተሰድቤያለሁ። ሁላችሁም የምታውቁት ነው። ከኔና ሳምሪ ከተገናኘን ጀምሮ ማለት ነው፣ ከመጀመሪያ ጀምሮ ያለው ነገር ታሪኩን አንዳንድ ማስታወስ እፈልጋለሁ። እኔና ሳምሪ የዛሬ ሰባት ዓመት ነው የተገናኘ ነው፣ ያ ማለት ሳምሪን ያገኘዋት። ይህንን የምናገረው ለሁሉም ግልጽ እንዲሆን ነው። አሁን ምታችሁ የምታየው ሊኖር ይችላሉ፣ ከመሀል መታችሁ ይህን ጉዳይ የምታውቁ ልትኖሩ ይችላላችሁ። ይሄ ነገር በጣም መቆሚያ ነገር ስለሌለው እስከዛሬ ታግሼ የሰው ልጅ ካሁን ካሁን ይቀየራል ሁን ሁን ዝም ይላል ብዬ ታግሼ ዝም ብዬ ነበረ። ይቅርታም ሙላ ተባብለን ብዙ አይነት ነገር እርምጃ ድረስ ሄደን ነበር አብረን ሁለቴም ሶስቴም የመገናኘት ውድል ነበረን። ያም ሆኖ ሊሰራ አልቻለም። አንዴ ያው ስጋ ከሆናችሁ ድረስ አንድ ቤተሰብ ከሆናችሁ ምንም የምታደርጉት ነገር የለም እና ቤተሰብ ይቀድማል። ያው ቤተሰብ ነው። አንዴ ወረዲ የባለቤቴ እናት ናት ብዬ በማሰብ ብዙ በትዕግስት በዝምታ ጸጥ በማለት በጣም ብዙ ትዕግስትና የሚፈታተሉት ነገሮችን ሁሉ አሳልፌበታለሁ። አሁን ስለመጀመሪያው ከመጀመሪያው ታሪክ ስመጣላችሁ ግልጽ እንዲሆንላችሁ እኔና ሳምሪ ከመገናኘታችን በፊት ሳምሪ የተዋወቋት ያው ኢንስታግራም ላይ ነው። ኢንስታግራም ላይ ስንተዋወቅ ለሳምሪ አንዳንድ ነገሮች እሷ ስለ ራሷ ስትነግራኝ ምናምን ከቤት መውጣት እንደምትፈልግ ሰዎች ከእናቷ ጋር ጥሩ ጉዳይ ጥሩ ግንኙነት እንደሌላት። ማንኛውም ሰው ከእናቱ ጋር ይጣላል። ስለዛ ጉዳይ ምን የምገባበት ነገር የለም፣ የኔ ጉዳይ ስላልሆነ ማለት ነው። ለምን በእናትና በልጅ መግባት ስለማልፈልግ። ታረግም ሴት ልጅ ሀይስኒያው የኔ ልጅ በፍጹም ከፋኒ ጋር አይገናኙ፣ በጭንቅላት አይገናኙ፣ በትምህርት አይገናኙ አሁንም እናገረዋለሁ ግን አሁን ያ ድሮ የምታዩት ፍቅር ምናምን ነን የለም። ገብቷታል አለኝልች ግን ተፋጠን ያል የማንንም ልጅ ማን የሚያሳደግ ቁጭ ብለ ታሳድጋታል። ስለዚህ ነገ ደዚህ ላይም አይሆንም እንጂ እናንተማ እንደኔ አይነት ጠንካራ እናትም ጠንካራ እናት ባትኖር ልጅ ቁጭ አረ ነበር ላፍ ብለ ምትሄዱ አንተኛውን ብትሆ ግን ወንድነ ታሳድጋት አለ ቁጭ ብለ አሳድገ። የኔ ልጅ ተምራ ጨርሳ በቀኝ ስትል ነው ምትለቅ። በቀኝ ስትል ካሉ ልጆችን ይዘት ሄደታል። እዛ ምን መጣታል? እንዲንዲንዲ ፓሳ ታረ የሳምሪ ባላለች ሹክክ ብዬ በቀዳዳ አየሁትኝ። እግዚአብሔር ነው ምላችሁ እኮ እንግዲህ፣ ጭንባለጌ ተመልኮቷል። ሹክክ ብዬ በቀዳዳ አየሁትኝ። ከዛ እቃው ትንሽ ነው አስቡ የባላችሁን የልጃችሁን ባል እንደዚህ ወጣ በቀዳዳይታ ትንሽ ምን ልታደረጊ ትልቅ ቢሆን ብትሰኪ ነው ትልቅ ቢሆን ምን ልታደረጊ ነቅለሽ ልትሮጪ ነው ነቅሎሯጭ ምን ልታደረጊ ነው የልጅሽን ባል እቃ የምታየው ምን ልታረጊ ነቅለሽ ልትሮጪ እንደሆነ አላውቅም ሽንቱ ሺሻና ተደብቅ ያየሁት ሱሰኛ ሀራራ ወይ ወይ ወይ ሶስት አራራ ይለያል እንደው አንዳንዴ የሲጋራ የጫት ቋራራሽ ሱስ ይሻላል የዚህ ሶስት ደግሞ ከባድ ነው ከባድ ነው ጋይስ እግዚአብሔር የምርሽ ነው አባቴ ይሞት ብላለች እንዲ እየከለርኳልለ ማርያምን የሳምሪን ባለጸምከውን ነገር ስነግራት አላዳመጠችኝም ገባ ይሄ ነገር አይሆንም ስላት አላዳመጠችኝም ግን ይሄንን ነገር የተናገርኩት ለማን ነው ለማን የተናገርኩትን ለልጅ የነገርኩት እኔ ላይ ምን እንዳደረግ እዚህጋ ቁጭ ብለ እዚህ ጋር ቁጭ ብለ ያ እኔ እዚህ ጋር ዶሮ ወጥ እየሰራሁኝ እሷ መኝታ ቤት ፊሎ ይን ነፍሰ ጡር ሆና ያ እዚህ ጋር እኔ ላይ ምን እንዳደረግ እኔና አንተ እግዚአብሔር ነው ልናቅ። ይሄንን ደግሞ ኩልያ ታውቀዋለች። ይሄንን ሰብለ ካናዳ ታውቀዋለች። ይሄንን ደግሞ እዚህ የምትኖረው ታውቀዋለች። ለቅርብ ጓደኞቼ እንዲሁም ደግሞ መጀመሪያ ወጡን ትቼ ሻሻ ስሬ እስከነ ወጤ ልጄ ጋር ነው የሄድኩት። ህልም እስከሚመስለኝ ድረስ ህልም እስከሚመስለኝ ድረስ ራሴን እስከማየው ድረስ ሴትነቴን እስከምጠላው አርብሻት ተገኝታለች። ሳምሪ አረብሻትን ብዬን የመጣሁት ቁጭ በላልኩት እኔ ልጄ ነው። እንግዲህ ልጄ ነው። ምን እንዴት ነው ብላችሁ እንደዚህ ዓይነት ነገር የምታስቡት? እንዴት ብላችሁ ነው እንደዚህ እኔ በልጄ ምጫት ክን ይመስላችኋል? ምን ያህል ጨካኝ ቢሆን ልጆችን አለማየት የልጅ ልጆችን አለማየት ምንድነው ችግሩ ብላችሁ እናንተ አንድ ቀን ይሄንን ጠይቃችሁኛል ጠይቃችሁኛል። መሳደብ መብታችሁ ነው። አስቴት እኔ ላይ ግን የደረሰው ይሄ ነው። እኔ ጂጂክ እያለ የደረሰው ይሄ ነው። እሷን አመሉን ታውቂው ይሆናል። አላቅ። በንጋታው መሄድ አለብኝ አለች። በቃ መሄድ አለብን መሄድ ሳልነግራት እኔ ናቲንገራት ማን ይንገራት? እናት የነገርካት እንዴ? ስለ እንዲ ምን ብዬ ነው የምነግራት? አለ ኦኬ ምንድነው መጨረሻችን? ምንድነ መጨረሻችን? ምንድነ ሚሆነ መጨረሻ? ልጄንም ወስዶ አሰድቡኝ። ምንድን ነው የፈለገው? እኔና እኔ እና አንድ እግዚአብሔር እዝች ቤት ያለ ይሄ ቤት ነው። እኔ ቤት አልወደውም፣ በነገራችን ላይ በጣም ብዙ ፈተና ይችበታል። የማይለቀኝም ቤት ይሄ ነው። ሬሳ ባይደን ነው ወይ ፍራንክ በሚል ስም አማራነቷን ልታስታውስ የምትችለው ከእናቷ ጋ አስታወራ ነው። እሷን የምታቆራርጡ ነው እየሄዳችሁ ያላችሁ። ይሄ ነው የእናንተ ካልኩሌት፣ ገባችሁ እንጂ ምኗም ንጹ ንፁ ሀበሻ ብትሆን ኖረ ትተፉባን ነበረ የማንም ልቅምቃሚ ወይንም ጥንባንሳ አይደለንም ትሉ ነበር። ይሄ ፋክት ነው። ደጋፊዎቹ እስቲ ቁም ነገር አላችሁ ብዬ ሳሰማችሁ፣ አዳሜ ሰካራም ልጋጋብ እናቱን በድንጋይ ወርውሮ የፈነከተ ሁላል። ልቃሚ ዶክተር አብይን ካሁን በፊት ትለጥፊ ነበር። ምና ሙሴ ነው ብለ ግጥምና ዜማ የለቀከው ራስ መስሎኝ ነፍጣ ልቀምቃሚ ናይሉኩስኩስ ሙሽሙሹላ ማለት ነው። ጂጂ የሰደበችው ሲመስለው ሲሰድባት ነበር ትናንትና። ይሄ አሰራሽን ሆድ ያወጣሽሁን ሆድ እንደገና ከትልሻለሁ ምናምን እያለ ማለት ነው። ዛሬ አማራን ስሰድብ ሄዶ ልብ ሰጣት፣ አይቅርታ ስላለችው ነው። አደር ሄዱና ይህንን ለንትና ንገሩት ልቃሚውላ ማለት ነው። ንፍጣ ፍቅር ነው። ሳይን እኮ ጎዳና ላይ እና የማንም ሌባ የሚኖርበት ሀገር ነው። ጎዳና እየኖረ ነው በስነ ስርዓት ወረቀት እንደሌለው የሚያስታውቀው፣ እቤቱ ከኋላ መጋረጃውን ስታዩት ገና ዲም ላይት ብልጭ ድርግም እያደረገ የሚቀመጥ ልጅ ነው። መጋረጃው ራሱ አቡጀዲ ነው። ገና አላየንም እንዴ? እንጀራ ልበላ ነው ብሎ እንጀራ በሚጥሚጣ የሚበላ ደደብ እንትን። ይላታል ዮኒ ትኬት ትቆርጥላታለ ወይ ሲባል እኮ ዝም ያለ ነው። ልቃሚ ቅንድሙን እዚህ ጋር በመላጨት የሰለጠንም ይመስለው ራሱ ከንፈሩን በምራቅ እያረጠበ ራሱ በራሱ ከንፈር የሚሻፍድ ልጅ ነው። ቆንጆኔን ብሎ የሚያስብ ነው። ልቃሚ ከዚህ ጋር በምን ተግባብተው ነው? ያ ምንም ቋንቋ የማትችል እዚህ አገር ነጮች የራሳቸው ዜጋ ከአቅማቸው በላይ ሲሆኑ በቋንቋ የማይግባቡ ታይላንድን፣ ቡርማዎችን ከኤስያ ይዞ ይመጣሉ ከዛ ከሞሲል ይመጣሉ። ሂድ ሲሉ ይሄዳሉ። እግር ሽንክፈቺ ሲላት ትከፍታለች። እለዋ ወጥቶ ይጨርሳል፣ ይሄዳል። ይሄ ነው ስምምነቱ። እሱም እንደዚ ምንም አይነት ቋንቋ ስለማትችል ያንን እሱ ቁጭ ብሎ በፈለገ ሰዓት ጠርሙስ እዚህ ላይ አድርጎ ንበር ተጋዳ ላይ ብሎ ይሽከረከራል። ከዘር ማንዘሩ ጋር እሷ ከቤተሰብ ከዘሯ ነጥሎ አሻንጉሊት ሊያደርጓት ልክ እንደ አስራ አራት ኢንች ቴሌቪዥን እንደዚህ እንደ ሪሞት ራን ልታረጓት ነው ቀለሯ ጥቁር ቢሆን በአባቷ በእናቷ ቢሆን ኖሮ ሲጀመር ከእሷ ጋም ጌማ ትጫወት